ሰላም ውድ የሙሉነሽቱ ቤተሰቦች እንደምናላችሁ፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ የረመዳን ሳምቡሳ ነው ይዤላችሁ የመጣሁትኝ። ይህንን የምትመለከቱትን ሳምቡሳ አብረን እንሰራለን ማለት ነው። እንዴት እንዴት ይዟችኋል? ድካሙ የረመዳን የምትጾሙት የረመዳን ጾም የምትሰሩት ደግሞ ድካሙ እንዴት ይዟችኋል? እላችኋለሁ እንግዲህ ለምንሰራም ፈጣሪ አምላክ ይርዳን፣ ለሚጾሙም ደግሞ ፈጣሪ ይርዳቸው ነው የሚላችሁ። ዛሬ እንግዲህ ያው ብዙ ጊዜ ይዤ ለመምጣት እሞክራለሁ፣ ግን ያው ቢዚ ከመሆን አንጻር ምንም ጊዜ ላገኝ አልቻልኩም። ሆኖም እግዚአብሔር የተመሰገነ ይሁን፣ ከጠበቅነው በላይ ፈጣሪያችን እንግዲህ ለማዳም ቅመሞች በተለየ መልኩ እንግዲህ እየረዳን ነው ያለውና፣ እንግዲህ ቀናቶችን አስቆጥረናል። የሚቀረን ወደ ሃያ ምናምን ቀን ነው የሚቀረን። ዛሬ ስምንት ነው ይመስለኛል፣ ሀያ ሁለት ቀን ይቀራል ማለት ነው። የቀረውንም ቀናቶች በሰላም እንድንጨርስ ፈጣሪ ይርደን። እንግዲህ እንደምትመለከቱት በጋለው ዘይት ውስጥ እንግዲህ እየከተፍኩትን ሽንኩርት ጨምሬ እያበሰልኩ ነው። እንዲሁም ሽንኩርቱ ትንሽ ጥብስ ካለው በኋላ ዝንጅብልና ሽንኩርት እንደዚህ በምትመለከቱት መልኩ ጨምሬ አንድ ላይ ጥብስ አረጋለሁ ማለት ነው። ውድ ቤተሰቦች ይህንን ቻናል እባካችሁ ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ለሌሎች ሼር በማድረግ አበረታቱኝ ይላችኋለሁኝ። ቪዲዮ ደግሞ ጨርሳችሁ ይሁን በጣም አመሰግናችኋለሁ። እያያችሁ ያላችሁትን ከልብ ነው ማመሰግናችሁ። እንደምትመለከቱት ሽንኩርት፣ ነጭ ሽንኩርት እንዲሁም ዝንጅብል ጥብስ ካለ በኋላ ለሃም ምንድ ነው ስጋ ነው የጨመርኩት እየተከተፈ ማለት እየተፈጨ ስጋ ጨምሬ አንድ ላይ ጥብስ አደርጋለውኝ ማለት ነው የምን ስጋ ይሆን? ምንም የማውቀው ነገር የለም። የመጣልኝ ነው የሚሰራው። የከሩፍ ይሁን የበግ ይሁን የግመል ይሁን የበሬ ይሁን እኔም ማውቀው ጉዳይ የለም። ስጋ ነው ተብዬ የተሰጠኝ። እንግዲህ አንድ ላይ እንደምትመለከቱት ጥብስ አደረጋለሁኝ ማለት ነው። እንዳያችሁት እዚህ ጋር እቤት ውስጥ ያለኝን ቅመም ነው የሚጨምረው። እናንተም እቤት ውስጥ ያላችሁትን ቅመሙ መጨመር ትችላላችሁ። አንድ ላይ በእንፋሎቱ ክድን እያደረግኩ እየከፈትኩትኝ በደንብ እጠብሳለሁኝ ማለት ነው። እንግዲህ ሁሉም ከጨመራርኩ በኋላ በመጨረሻውም የጨመርኩት ቃሪያ፣ የድንብላል ቅጠል ጨምሬ እንግዲህ አንድ ላይ አደባልቃለሁኝ። በመጨረሻውም ጨው ጨመርኩትኝ። እንግዲህ ጨው ጨምሬ ትንሽ አመሰመስ አድርጌ መሰል መሰል አድርጌ እንግዲህ ወደ ሳምቦሳ መጠቅለል ነው የሚሄደው። አብረን እንስራ ንስራ ውድ ቤተሰቦች አበረታቱኝ። ብዙ ሰዎች እየተመለከታችሁ ነው፣ እየተመለከታችሁ እንደሆነ ቪው ያሳየኛል። እና ያው ላይክ አታደርጉም እና ሼር አታደርጉም አድርጉ። እዚህ ጋር ምንም መጥፎ የሆነ ነገር የለም። ሁሉም ጥሩና አስተማሪ የሆነ ነገሮች ነው የሚለቃቸውና አበረታቱኝ። እና እንዳያችሁት አውጥቼ ትንሽ ቀዝቀዝ እንዲል በዝርግ ሳህን ዘረጋውትኝ ትንሽ ከቀዘቀዘ በኋላ እንግዲህ ወደ መጠቅለሉ ሊገባ ይህ ትንሽ ዱቄት ጨው ጨምሬ በጠበጥኩት ማለት ነው። በውሃ ማያያዣ ማለት ነው፣ እንዳይለቅ ማለት ነው። ጫፍጫፉ ግዴታ በሊጥ ነው የምናጣብቀው። እንግዲህ እንደምትመለከቱት እየጠቀለልኩትኝ ነው አደ ችግር የለም። ጓንት ምናምን ብላችሁ እንዳትሉኝ። ልጅቷ በነገራችን ለምንም ልታሰረኝ አልቻለችው ሕፃን ልጅ አለችኝ፣ ቤት ውስጥ አለች አለችኝ። እንደ ስላችሁ ደግሞ ሌላ ነገር እንትን እንዳትሉ፣ ሕፃን ልጅ አለች። በፍጹም እኔም እጠቀልላለሁ ነው የምትለው። እኔስ እኔስ ለምን አልጠቀልልም እኔ ሴት አይደለሁም። ለምን ትላለች። በቃ ምንም ምንም የምትፈራቸው ነገሮች እንኳን በጠራ ራሱ ምንም ልትሰማኝ አልቻለችም። ግዴታ እሷ እየፈለገችው ማድረግ ትፈልጋለች። ያለዛ በፍጹም እሸትለኛው ማለት ነው። ታውቃላችሁ፣ ሂቶች፣ የማዳም ቅመሞች ልጆች ያሉበት ቤት የምትሰሩት በአብዛኛው ለእናንተ ማስረዳት አይጠበቅብኝም። ያው ሌሎች ለሚከታተሉኝ እሂት ለይት ወንድሞች ነው ምላችሁ። እንግዲህ መጀመሪያ እንደ ጀምሩ ቢሆን ከመነሳቷ በፊት ለመጨረስ ነበር እየሮሮ እየተራሮጥ ከነበርኩት ይሁን እንጂ አልቻልኩም። ደረሰችብኝ። ምንም ምንም እንዳንቺ እንዳንቺ ነው የምጠቀልለው ነው የምትለው አንዳንድ ደግሞ እሷ የጠቀለለችውን በማይክሮዌቭ ውስጥ አብሲልኝና ና ስጭኝን፣ እበላለሁ ትለኛለች። እንግዲህ እንደሚታዩት በቸኮለ በፈጠነ እየጠቀለልኩ ነው። በነገራችን ላይ ይሄን ሁሉ በአንድ ቀን አልጠብስላቸውም። ትንሽ ትንሽ ነው፣ ብዙ ነገር ስለምን ጥባብስ ያው የተወሰነ የተወሰነ ነው። ቢያንስ ለሶስት ቀን ነው የማደርገው። ብዙ ነው፣ ወደ ስልሳ የሚጠጋ ስልሳ አምስት የሚጠጋ ሳምቡስ ነው እየጠቀለልኩት ያለሁትኝ። አጂና ቤት አላዘጋጀሁትም ቂጣውን ማለት ነው። እና ከውጭ ነው የገዘችልኝ። ፈጣሪ እንዲሁም ያኩራት የኔ እናት ማዳሜ ከውጭ ያመጣችልኝ ቤት አላዘጋጀሁትኝም ማለት ነው። እንግዲህ እንዳያችሁት፣ ያው እያሳየዋችሁ ነው የጠቀለልኳቸውን። እባካችሁ አሁንም ቢሆን እያያችሁ ያላችሁት ላይክ አድርጉ፣ ለሌሎች ደግሞ ሼር አድርጉ። ሰብስክራይብ ስታደርጉ ደግሞ የደውሏን ምልክት ጫን አድርጉ። ምክንያቱም እኔ ስለ ቁሌ ሚሴጁ እናንተ ጋር ይደርሳችኋል ማለት ነው። ፈታ እያደረገችኝ ነው እንዳያችሁ፣ ሕፃኗ በቃ ማትለኝ ነገር የለም። ለምንድነው እንደሆነ እኔ ማልችለው ነው የምትለው። በቃ ደስም ነገር ፈታ ነው የሚታደርገኝ። ትንሽ ቢታበሳጨኝም፣ ለምን አልችልም እኔ ሴት አይደለሁም ነው የምትለኝ። የሚገርማችሁ ነገር በፍጹም ሊታሰረኝ አልቻለችም። በማንኪያ እንትን ሊጡን ነው እያነሳች ያለችው ለማጣበቅ ግዴታ እንዳንቺ ሊሆን ነው እንዳንቺ ሊስራ ነው የምትለው። እና ያላችሁ ባለውኝ ውድ ቤተሰቦች እንደዚህ በምትመለከቱት መልኩ የረመዳን ሳምቡስ ቤት ውስጥ እንግዲህ አዘጋጅቻለሁኝ ማለት ነው። ምንም ቢሆን ከውጪ ከሚገዛ ነገሮች ቤት ውስጥ የሚሰራ ነገር በጣም አሪፍ ነው። ለጤንነታችሁ ብትሉ ስትሰሩ እራሱ ደስ ላችኋል ማለት ነውና እኔ በሰራሁት በተለያዩ መልኩ በነገራችን ላይ ሳምቡሳ ይሰራል። በልሃም፣ በድንች በተለያዩ መልኩ ይሰራል እና እኔ ለዛሬ ለእናንተ ያቀረብኩላችሁን ሳምቡሳ በልሃም ወይም በስጋ ነው የሰራሁትን። ባካችሁ ቪዲዮን ጨርሳችሁ እርሳችሁ እንድትሰሙ እንድታዩ ብዬ ቆራርጫ አውጥቼ ነው። ከስልሳ አምስት በላይ የሆነ ሳምቦሳ ነው የጠቀለልኩት። በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱ።